ሰላም ሰላም ጤና ይስጥልኝ ውድ ኪዶ አበሻዊ ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ ሁላችሁንም በያላችሁበት ሰላምታ ይደረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ ለዚህ ዩትዩብ ቻናል አዲስ እንግዳ ከሆናችሁ ወይም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ እንዲሁም ቪዲዮን ከወዳችሁት ደግሞ ኮሜንት ላይክ ሼር ማድረግ እንዳትረሱ ውዶቼ ያው ከዩትዩብ ትንሽ ራቅ ብያለሁኝ በአንዳንድ ምክንያት፣ በስራም በተለያዩ ምክንያቶች ትንሽ አልመች ስላለኝ ነው እና ያው ራቅ ስትሉ ደግሞ እንደምታውቁት ይታውም ሁሉም ነገር ይቀንሳል ማለት ነው። ስለዚህ የእናንተ ላይክ እና ሼር ያስፈልገኛል። በላይክ እና በሼር እንድትተባበሩኝ ወደ ነበረበት እንዲመለስ ቻናሌ በፍቅር ጠይቃችኋለሁኝ። ቀዩን ምልክት ላይክ የምትለዋል እንድትጫኗት ማለት ነው። አንዴ ብትጫኗት ለእናንተ ምንም አይጎዳችሁም፣ ለእኛ ግን ይጠቅመናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ እነዚህ የምታዩቸው ሁለት ቆንጆ ቆንጆ ጋዜጠኞች እነማን ናቸው? ረስታችኋቸዋል፣ አለ እርግጠኛ ነኝ። ተረስተዋል፣ ያው እንደሚታወቀው ነው አንድ ሰሞን ላይ የሆነ ስም የተሰጣቸው ሰዎች ከሆነ ጊዜ በኋላ ይረሳሉ። ነገር ግን እነዚህ ሁለት ውብ ጋዜጠኞች ዋለልኝ አስማረና ሰላማዊ ደጀን የኤቤስ ቅዳሜ ከሰዓት ፕሮግራም፣ በተለይ ደግሞ ቅዳሜ ከሰዓት ፕሮግራም ይበልጥ በቃ በሰዎች ዘንድ እይታ እንዲያገኝ፣ ተደራሽነትን እንዲያገኝ ቀደምት ሰራተኞች ናቸው ማለት ይቻላል። ምክንያቱም በነሱ የተነሳ ኢቤስን ማየት ያልጀመረ ሰው ያለ አይመስለኝም። እንደምታውቁት እኛ እናጋባቸው ነበር። በጣም ብዙ ጊዜ ተጋቡ ተጋቡ ተጋቡ የሚል ኮሜንት ነበር። ቅዳሜ ከሰዓት ላይ ትዝ ይላችሁ ከሆነ የምትከታተሉ ሰዎች፣ የእነሱ ቪዲዮ በተለቀቀ ቁጥር እንደዚህ አይነት ኮሜንቶች ይጻፉ ነበር። ያ ደግሞ ለምንድን ነበረ ካላችሁ ሁለቱ ዋለልኝና ሰላማዊ ደጀል በጣም የተጣመሩ በአይን እይታ የሚግባቡ ጋዜጠኞች ነበሩ፣ እና በጣም በሚገርም ሁኔታ ነበረ ፕሮግራማቸው የሚያቀርቡት። በጣም ተወዳጅ ነበሩ በወቅቱ። በጣም በቃ ብዙ ሰው ኢቢኤስን ለማየት የሚገባው ሁለቱን ለማየት ነው። ከዛ በኋላ ያው እንደምታውቁት ሰላማዊ ደጀንም ሆነች ዋለልኛ አስማሪያ ከኢቢኤስ ተባረሩ። ያው ተባረርን ባይሉም ተባረሩ፣ እና ደግሞ ከተባረሩ በኋላ አንድ አነጋጋሪ ነገር ተናገረች ማለት ነው። እሱም ደግሞ ምንድን ነው ከዚህ በኋላ የምትደሰችበት ነገር ኢቤስ ባለመግባትሽ ምን ይሰማሻል ስትባል፣ ከዚህ በኋላ ኢቤስ ባለመግባቴ ማተቤን አላውልቅ የሚል ንግግር ተናገረች ማለት ነው። በዛ የተነሳ እንደውም አብዛኛዎቹ የኢቤስ ጋዜጠኞች ሲለቁ እችን ነገር እየተናገሯት ነበርና ይህችን የማተብ ጉዳይ እየተናገሩ ነበር ማለት ነው። እና ያው ሰላማዊ ደጀን ና ዋለልኛ ስማረ ከኢቢኤስ ከለቀቁ በኋላ እንደምታውቁት በኢትዮ መጥተው ነበረ። እንደምታውቁት ነው የእኛ ሕዝብ ያው ወዲያው። ባለፈው በነገራችን ላይ ስለ መቅደስ ደበሳይ ስናገር አብዛኞቻችሁ ቅናት ነው ቅናት አስመሰለብሽ ምናም ብላችሁኛል። በፍጹም ቅናት አይደለም አንድ ወቅት ነው ዩቱብ ላይ ታዋቂ ሰው ሆናችሁ ዩቱብ ላይ ስትመጡ፣ አንድ ወቅት ነው እንጂ የምትታዩት። ከዛ በኋላ ማንም ሰው ዞር ብሎ አያችሁም። ለዚህም ደግሞ እነዚህ ልጆች ምስክር ናቸው። እነ ራኬብ ምስክር ናቸው፣ ሌሎችም ጋዜጠኞች ማለት ይቻላል። እና እነዚህም ልጆች ሲመጡ እንደምታውቁት ሰላማዊ ደጀል ዩቱብ ከፍታ ነበረ፣ አንድ ወቅት ላይ ይታይላት ነበረ። ዋለልኝም እንደዛው ከዛ በኋላ ማንም ሰው አያቸውም። አሁን እንደውም ተረስተዋል ሁላ ማናቸው ናቸው የሚል ሁላ አይጠፋም። አሁን እርግጠኛ ነኝ ይሄንን ቪዲዮ ስለቅ እነ ማናቸው የሚል ሁላ አይጠፋም። ምክንያቱም ተረስተዋል እነ መቅደስ ደበሳይም እንደዛው ነው። እኔ ምንድን ነው ያልኩት፣ ስራችሁን ግን በዩትዩብ የበለጠ እሰራለሁ ብላችሁ ስራችሁን አትልቀቁ ነው እንጂ ዩቲብ ላይ ለምትሰራላችሁ እያልኩኝ አይደለም። ለምን መሰላችሁ? ታዋቂ ሰዎች ዩቲዩብ ላይ በጣም ቤታቸው በታየ ቁጥር የእነሱ ተፈላጊነትና የህዝቡ ጉጉት ይቀንሳል ነው ያልኩት እንጂ ሌላ አይደለም ያልኩት። ባለፈው በመቅደስ ደበሳዬ ላይ የሰራሁት ቪዲዮ ላይ አብዛኞች ልጆች ቅናት አስመሰለብሽ ስላላችሁ ነው እና ይህንን ነገር መናገር የፈለግኩት ማለት ነው። ዋናው ቁም ነገሩ ግን አሁን ላይ ሰላማዊ ደረጀ የአንድ ልጅ እናት የመጀመሪያ ልጇን በሰላም ተገላግላለች ማለት ነው። እንደምታውቁት ያው ከሚዲያ ያረቃለች፣ ባሏም ሆነ እርግዝና አልታየም። ነገር ግን አንድ ልጅ የአንድ ልጅ እናት ሆናለች። ልጇንም ያው እንደምታውቁት አስገብቼ ላችኋ ለማየት ትችላላችሁ። ሁለቱን ሰላማዊትንና ዋለልኝ አስማረን አብዛኛው ሰው ካፕል አድርጎ ነበር የሚያስባቸው በነገራችን ላይ እና ብዙ ሰው በቃ ኢቨን አያምኗቸው ብረኛ ጓደኛ ማቾች አይደለንም በቃ የስራ ግንኙነት ነው እንጂ እንደዚህ አይነት ግንኙነት የለንም ብለው ከአንዴም ሁለቴ በተለያዩ ሚዲያዎች እስከመናገር ደርሰዋል። ምክንያቱም ደግሞ ምንድነው እንዳልኳችሁ በጣም የተጣመሩ ጎበዝ ልጆች ነበሩ። ሁለቱም ማች ያደርጋሉ፣ መልካቸውም፣ የሚሰሩትም ስራ ቅልጥፍና ናቸው። ኢቭን በአይን ነበረ የሚግባቡትና ከዛ አንጻር ሰው የሚመስለው የነበረው ሁለቱ ጓደኛ ማቾች ይመስለን ነበር። አብዛኞቻችን እንደዛ ነበር የሚመስለን። ከዛ በኋላ ግን በተደጋጋሚ ዋለልኛ አስማረ ወጥቶ እኔ ጓደኛ አለኝ ብሎ እስከ መናገር ድረስ ደርሷል ማለት ነው። ያው አሁን ላይ ዋለልኛ አስማረ ከኢትዮጵያ ውጭ ነው ያለው ትዳርም መስርቷል። እንዲሁም ደግሞ ሰላማዊ ደጀንም ዩትዩብ ጀምራ ነበር። ከዩትዩብ በኋላ ዩትዩብ ያው ብዙም እይታ የሆነ ትንሽ ጊዜ ነው እይታ የታየላት ከራኬብም ጋር በመሆን መተው ነበር እንደምታውቁት። ራኬብም እንደ ጀመረች ሰሞን በጣም ነበር የታየላት ሪካርድ ሰብራ ነበር። ነገነት ንጋቱና ራኬብ ወደ ዩትዩብ ሲመጡ እንደምታውቁት ሪካርድ ሰብረው ነበር፣ እና ከዛ በኋላ እስካላችሁ አሁን ላይ ማንም አያቸውም። ራኬብም ከዩትዩብ ጠፍታለች፣ ገነትም ያን ያህል አይደለም። እንደምታውቁት ነው ይታያል። ያው ገነት ከፋሚሊ ጋር እና ሪያሊቲ ሾው፣ ገነት ንጋቱ ማለት ነው። ሪያሊቲ ሾው ስለምታቀርብ ይታይላታል። ምንም አትልም፣ ግን እንደ ድሮ አይደለም። ሰላም አይደጀንም እንደዛው ዩትዩብ ጀመረች። ከዛ በኋላ ግን አሁን ያን ያህል አይደለም። ሀና ዮሐንስ ጎጅዬ እሷ እየታየላት ነበረ በደንብ እየታየላት ነበረ። ጎበዝ ናት በጣም ትንቀሳቀሳለች። ነገር ግን አሁን እንደምታውቁት ው ከኢትዮጵያ ውጭ ነው ያለችው ዩቲብ ላይም ብዙም ያን ያህል ትኩረት እያደረገች አይመስለኝ። በተለያየ ምክንያት ሊሆን ይችላል። በነገራችን ላይ አገር ቤት ሆኖ ዩቲብ የሚሰራ ሰው እና ከሀገር ውጭ ሆኖ ዩቲብ የሚሰራ ሰው እኩል አይደለም። ው አይዲያውም ይመጣል። አብሯችሁ የሚሰራ ሰራችሁም ሰው ታገኛላችሁ። ስለዚህ ሀና ዮሐንስ አሁን ያው ከሀገር ስትወጣ ሊሆን ይችላል ዩቲዩብን እንደ ድሮ መስራት ያልቻለችው ብዬ አስባለሁኝ። ስለዚህ አሁን ላይ ያው ከዩቲዩብ ሁሉም ምርቀዋል ማለት ይቻላል እና ሁሉም በራሱ ያው ህይወት ዙሪያ ያለበት ሁኔታ ነው ያለው። ዋለልኝም በትዳር ውስጥ ነው ከሀገር ውጭ ነው ያለው። ሰላማዊ ሀገር ውስጥ ነው ያለችው። ነገር ግን አሁን የአንድ ልጅ እናት ሆናለች ማለት ነው። በዚህ አጋጣሚ ሰላምን የምትወዷት፣ እኔ በጣም ነው የምወዳት፣ በጣም ፈገግታዋ፣ ውይ፣ በስመ አብ እንዴት ደስ እንደምትል እና ሁላችሁም እንኳን ደስ ያለሽ እግዚአብሔር ያሳድግልሽ ብሏት። ዋለልኝም ይህ ዋግ ብቻ አለው ቀለበት ኒት አትጨቅጭቁኝ ብሎ ነበር በወቅቱ ማለት ነው። የፖስተው ፎቶ እና ያው እንግዲህ ሁላችሁም እንኳን ደስ ያለሽ ልጅሽን ያሳድግልሽ በሏት። እኛም ደግሞ በኪዱ አበሻዊት ዩቱብ ቻናል ስም እንኳን ደስ ያለሽ እግዚአብሔር ያሳድግልሽ። እንግዲህ ባልሽን ማሳየንና ደግሞ ለእሱም ደግሞ አስተያየት እንስጥበትን ገምግመው ስራችን አይደለም ለጨዋታ ነው እና ያው እንግዲህ ይሄንን መረጃ ለእናንተ ለማቅረብ ያህል የመጣሁት የረሳችኋትም ካላችሁ እንድታስታውሷት። ሰላም ይደጀን የቅዳሜ ከሰዓት ዋናው ነው። እነ ራኬብ፣ እነ መቅደስ ደበሳዬ፣ እነ ሉላ። ራኬብ ትቀድማት ነበረ። እነ መቅደስ፣ እነ ናፍቆት፣ እነ ሉላ፣ እነ ብሩክታይት አስናቀ፣ ኢቨን ጸገነት ሁላ ትቀድማታለች። ቲንክ በጣም እነሱ ሳይመጡ እነዚህ ሁለት ልጆች ነበሩ ኢቢኤስ እንዲወደድ ዋና ሚና ዋና ዋጋ የከፈሉ ልጆች ናቸው። ግን በእርግጥ ኢቢኤስ የከፈሉትን ዋጋ መልሰው አልከፈላቸውም። አሁን ላይ ኢቢኤስ እንደድሮ ይታያሉ ካላችሁ እኔ አላይም በበኩሌ፣ ኢቢኤስ እንደድሮ አላይም። እንደው ከስንት አንዳንድ ፕሮግራም ካልሆነ አላይም። ኢቢኤስ በጣም እንትን ብሏል። አስቡበት። ለማንኛውም ብትችሉ እነዚህን ልጆች መልሷቸው። በተለይ በግፍ ያባረራቸኋቸውን ልጆች መልሷቸው። እንግዲህ የዛሬ ቪዲዮ ይሄን ይመስላል ቪዲዮን ከወደዳችሁ ደግሞ ኮሜንት ላይክ ሼር ማድረግ እንዳት እንዳትረሱ ላይካችሁ ያስፈልገኛል በሌላ ቪዲዮ እስከምንገናኝ ቻው ቻው